ዛሬ የምነግራችሁን እውነተኛ ታሪክ የተቀረጸ ቪዲዮ ባይኖረው ላታምኑ ትችላላችሁ። ነገር ግን የተቀረጸውን እውነተኛ ቪዲዮ በታሪኩ መጨረሻ የማሳያችሁ ይሆናል። ወደ ታሪኩ ከመግባታችን በፊት ለማመንና ለስሜት የሚከብዱ እውነተኛ ታሪኮችን መስማት የምትፈልጉ ከሆነ ይህ ቻናል በሚገባ ይሆናችኋል። ፍላጎታችሁ ከሆነም ሰብስክራይብ በማድረግ እና የደውል ምልክቱን በመጫን የምንለቃቸው ታሪኮች እንዳያመልጧችሁ ማድረግ ትችላላችሁ። አሁን ወደ ታሪኩ እንግባ። ሪቻርድ ራስል ወይም ቤተሰቦቹና የቅርብ ጓደኞቹ እንደሚጠሩት ከሆነ ቢቦ የተወለደው እንደ ኢትዮጵያን አቆጣጠር በ1981 በኪ ዌስት ፍሎሪዳ ሲሆን ሰባት ዓመት ሲሞላውም ሀገር ቀይረው ወደ ዋሴላ አላስካ ይሄዳሉ። በዋሴላ ሃይስኩልም ሲማር በእግር ኳስና በተለያዩ ስፖርታዊ ውድድሮች ጥሩ የሚባል ልጅ ነበረ። በ2000 ዓመተ ምህረት ከሃይስኩል ሲመረቅ ኩዝቢያ ኦርጋን ውስጥ በሚገኝ የመንግስት ኮሌጅ ይገባል። በዚህ ኮሌጅ ሲማርም ሃና ስትሬሰር ከምትባል ሴት ጋር ይተዋወቃል። ከሶስት ዓመት በኋላም ይጋባሉ። ትንሽ ቆይቶም ሃና በምግብ ዝግጅት የተመረቀች ስለሆነች ዳቦና ጣፋጭ ማምረቻ ሱቅ ይከፍታሉ። ለሶስት ዓመት ያህልም ከሰሩ በኋላ ከሃና ቤተሰቦች ጋር ቅርብ ሆነው መኖር ስለፈለጉ እየከበራቸው ቢሆን ሱቃቸውን ሽጠው የሃና ቤተሰቦች ወደሚኖርበት ሀገር ሲያረው ይሄዳሉ። መኖር ሲጀምሩ ቢቦ ሲቴክ አየር ማረፊያ ለሚገኘው ሆራይዘን አየር መንገድ ተቀጥሮ መስራት ይጀምራል። በስራው ደስተኛ ባይሆንም ብሩ ግን ስለሚያስፈልጋቸው መስራቱን ይቀጥላል። ለአራት ዓመት ያክልም በራምፐርነት ካገለገለ በኋላ ራምፐር እንግዲህ ከአውሮፕላኑ እና ወደ አውሮፕላኑ እቃ የሚጭኑ የሚወርዱ ሰዎች ናቸው። ይህንን ስራ ከሰራ በኋላ ተጨማሪ ኃላፊነት ይሰጠዋል። እሱም ምንድን ነው? አውሮፕላኖቹ በረራ ከማድረጋቸው በፊት ወደ ተፈለገ ቦታ የሚወስዱ ሰዎች ናቸው። ይሄ እንዴት ነው የሚያደርጉት? አንድ ሰው አውሮፕላኑን ከጎታች መኪና ጋር በማገናኘት ሲጎትት፣ ሌላኛው ሰው ደግሞ ከፓይለቶቹ ካፊት ውስጥ በመግባት አውሮፕላኑን አስነስቶ ወደተፈለገው አቅጣጫ ይመራዋል። ወደ ፓይሎቶችም ካክቤት ውስጥ እንዲገቡ ከሚፈቀድላቸው በጣም ውስን ሰዎች እነዚህ ሰራተኞች ናቸው። ቢቦም ስራውን ለመስራት የፓይለቶቹ ካክቤት ውስጥ ገብቶ በሚቀመጥበት ሰዓት በሚያያቸው ብዙ መቆጣጠሪያዎች ይገረም ነበር። አንዳንዴም ፓይለቶቹን ለምን እንደሚያገለግሉ ለምን ለምን እንደሚውሉ በመጠየቅ አገልግሎታቸውን ይረዳ ነበረ። የሆነ ጊዜ ላይም እንዲነካ ያልተፈቀደለትን መቆጣጠሪያዎችን ሲነካካ የፕሌኑ ካፕቴን ያገኘውና ለሚመለከቱ አካል ይናገርበታል። በጊዜው ግን ቢቦ በደረገው ድርጊት ከማፈር ውጭ ምንም የተደረገበት ነገር አልነበረም። እዛው አብሮ ከሚሰሩ የስራ ባልደረቦቹ በተለየ መልኩ ቢቦ በስራው ደስተኛ አይደለም። ለእሱ ስራው በጣም አሰልቺ፣ እድገት የማይገኝበትና ክፍያው አጥጋቢ አልነበረም። ከስራው ጥሩ ነው ብሎ የሚወስደው ነገር ቢኖር የዛው አየር መንገድ ሰራተኛ በመሆኑ ምክንያት ወደ ፈለገው ቦታ በፈለገው ሰዓት በነፃ መብረር መቻሉ ነው። ይሄ ለሱ በጣም ትልቅ ነገር ነው ምክንያቱም ቤተሰቦቹ እንግዲህ የሚገኙት ስድስት ሺ ዘጠኝ መቶ ኪሎ ሜትር ርቀት ላይ ነው። እነሱን ደግሞ በነፃ ጠይቆ መመለስ ይችላል። አብረውት የሚሰሩ ሰዎችም እንዳሉት ከሆነ ቢቦ በጣም ተጫዋች፣ ተግባቢ ባገኙ ትርፍ ጊዜም መጽሐፍ ማንበብ የሚወድ ሰው ነው። ታዲያ እነዚህ ሁሉ የሚያውቁት ሰዎች ታሳ አስራ ሁለት ቀን ሁለት ሺ አስር ዓመተ ምህረት ያደረገውን ለምን እንዳደረገው ሲጠየቁ መልስ አላገኙም ነበር። እናም በዛ የማይረሳ ቀን እንደ ኢትዮጵያ የሰዓት አቆጣጠር ስድስት ሰዓት ተኩል ላይ ህዝብ አመላላሽ አውሮፕላን ቢቦ ወደሚሰራበት አየር ማረፊያ መጥቶ ያርፋል። ፕሌኑም የቅርብ ሰዓት በረራ ስለማይኖረው በሰሜን በኩል ወደሚገኝ ካርጎ አንድ ወደተባለ ቦታ ይወሰዳል። 12 ሰዓት ከሩብ ሲሆንም ቪቦ እዛ ካርጎ አንድ ወደተባለ ቦታ ይደርስና ነፃ ሆኖ ከቆሞ የህዝብ አመላላሽ አውሮፕላን ውስጥ በመግባት ፕሌኑን ያስነሳና ፕሌኑን አስነስቶ ከጨረሰ በኋላ በመውረድ ጎታች መኪና ይዞ ይመጣና ፕሌኑን ጎትቶ ወደ መብረሪያ ወይም መንደርደሪያ ቦታው ይወስደዋል። ከወሰደውም በኋላ ጎታች መኪናውን መንደርደሪያው በማስወጣት ከፕሌን ውስጥ ይገባና ከገባ በኋላ በሩ ይዘጋል። ከዘጋም በኋላ ፕሌን ውስጥ በመግባት መንቀሳቀስ ይጀምራል። ይህን ያስተዋሉ የአየር ትራፊክ ተቆጣጣሪዎችም በፕሌኑ ሬዲዮ ምን እያደረግክ ነው? እያደረግክ ያለው እንቅስቃሴ ፈቃድ የተሰጠው አይደለም። ወደ አየር መበረሪያ ወይም መንደርደሪያ አሁን መግባት አትችልም ይሉታል። ቢወግል ይሰማቸው አልቻለም። ቢቦም ከተጫወታቸው አንዳንድ ጌሞች እና በስራው ሰዓት ከሚነካካቸው የተወሰኑ መቆጣጠሪያዎች ውጭ ስለ አውሮፕላን ማብረር የሚያውቀው ነገር የለም። ሆኖም ግን ሌኑን አንደርድሮ በማስነሳት መብረር ይጀምራል። ይህ አይደለም የሚገርመው። ልምድ ላላቸው አብራሪዎች እንኳን የሚያስቸግርና ሊከሰከሳቸው የሚችሉ የአየር ላይ ትዕይንቶችን በማሳየት መሬት ላይ ተጠግተውም እየተገለባበትን በማብረር እድሜ ልኩን ሲያበር እንደኖረ ሰው ለአንድ ሰዓት ያህል ማብረሩን ይቀጥላል። ይህን ያስተዋሉ የከተማ ነዋሪዎችም ይህ የህዝብ አውሮፕላን በሚያደርገው ትዕይንት በመገረም እየቀረጹ ቪዲዮ ሶሻል ሚዲያ ላይ መልቀቅ ይጀምራሉ። ሶሻል ሚዲያ ላይ ያዩ ደግሞ የዚሁ ሀገር የሲያቱ ነዋሪዎች ወጠው ክስተቱ በዛው ሰዓት የተፈጠረ ስለሆነ ወጠው ፕሌኑ የሚያደርገው እንቅስቃሴ መመልከት ይጀምራሉ። ታሪኩን ግን ይበልጥ ለየት የሚያደርገው ቢቦ በበረራ ባለበት ሰዓት ከአየር ትራፊክ ተቆጣጣሪዎች ጋር የሚያደርገው በጣም የተረጋጋ ምንም ያልተረበሸ ንግግር ነበረ። በስራው ጥሩ እንዲያለውም የአየር ትራፊክ ተቆጣጣሪ ፕሌኑ እንዲያሳርፈው እና የት የት ማሳረፍ እንዳለበት ነግሮ ያሳምነው ቢሞክርም ቢቦ ግን ሳቅ በማለት ታውቃለህ ይህን ፕሌን ሳበረው መልሼ አሳርፈዋለሁ ብዬ አላሰብኩም። የምፈልገውን ያህል አብሬና የምፈልገውን ነገር ሞክሬ ሊከሰክሰው ነው ያቀድኩት ይለዋል። ተቆጣጣሪዎችን ፕሌኑን እንዲያሳርፈው ብዙ ጊዜ ሊያግባቡት ሞክረዋል። ግን ሲያናገሩት የተለያዩ ቀሎች ይነግራቸው ነበር። ትንሽ ቆይቶም ቀናቸውን ስላበላሸና ይህን በማድረጉም ደግሞ የሚጎዱ ሰዎችን በማሰብ እንዳዘንና እንደተጸጸተ በመንገር ይቅርታ ይጠይቃቸዋል። እሱም እንዳለ ከሆነ የተሰበረ ሰው እንደሆነና ችግር እንዳለበትም አሁን እንደገባው በበረራው መጨረሻም ቢቦ አንድ ጊዜ ከተገለበጠና ስኬታማ ከሆነ የፕሌኑ አፍንጫ ወደ ታች ዘቅዝቆ መሬት ጋር እንደሚከሰከሰው ለተቆጣጣሪዎች ያሳወቃቸዋል ተቆጣጣሪዎችም ማሳረፍ እንደሚችልና አሁንም ጊዜ እንዳረፈደ በተደጋጋሚ ሊያሳምኑት ይሞክራሉ ቢቦ ግን ፈቃደኛ አልነበረም ከምሽቱ አንድ ሰዓት ካራሚ ሲሆንም አውሮፕላኑ አፍንጫውን ወደ መሬት አዘቅዝቆ ሲበር ይታያል ከአንድ ደቂቃ በኋላም ቢቦ እያወቀ አውሮፕላኑ ወስዶ ሲያትል ባህር ዳርቻዎች በምትገኝ አነስተኛ ደሴት ላይ ይከሰከሳል። በአደጋውም ብቸኛ ሟች እሱ ነበረ። አሁን ከዚህ በመቀጠል የማሳያችሁ በበረራው ሰዓት የተቀረጸውን ቪዲዮ እና ቢቦ ከተቆጣጣሪዎቹ ጋር ያደረገው ምልልስ በአጭሩ ይሆናል።

አንዳንድ ሰዎችም እንዳሉት ከሆነ ቢቦ ይህንን ለረጅም ጊዜ እንዳቀደው እና በስራ ሰዓቱም እነዚህ የሚያያቸው መቆጣጠሪያዎች ሲጠይቅና ሲረዳ የነበረው ለዚሁ ዓላማ እንደሆነ ይገምታሉ። እርግጠኛ ሆነን ግን ይሄ ነው የምንለው ምንማይል ማስረጃ የለንም። የዛሬው ታሪካችን እንግዲህ ይህን ይመስላል። በሌሎች ታሪኮች እስከምንገናኝ ሰላም ቆዩ።